ጫማ ልክ ካልሆኑ ተዋቸው። ምክንያቱም ልክ ያልሆነ ጫማ እግርህን እንደሚጎዳ ሁሉ ልክ ያልሆነ ሰውም አእምሮህን ይጎዱታል። ልክ ያልሆኑ ሰዎች የተለየ ሀሳብ ባቀረብክ ቁጥር ይበለጥካቸው ስለሚመስላቸው ሀሳብህን ከመረዳት ይልቅ በሀሳብህ ላይ አቃቂር በመውጣት ሞራልህን ለመድፈር ይሞክራሉና እነሱን ትተህ ልክህም ፈልግ ወዳጄ። አንዳንድ ሰዎች ሁኔታቸው አይጥምህም የሚያነሱት ሀሳብ ከወሬ የዘለለ ምንም ፋይዳ የለውም። ልትወያያቸው ስትጀምር አትመቻቸውም። ሀሳብ መጋራት አያቁበትም። ለነሱ ውይይት ማለት እነሱ ብቻ እንድናገሩትና አንተ አዳማጫቸው ብቻ እንድትሆን ማድረግ ነው። አንተ እንድትናገር ጊዜውም እድልም አይሰጡህም። ሰው መስማት አይፈልጉም። የምታነሳው ሀሳብ በሀሳብ ከመቃወም ይልቅ ዘለው የግል ጉዳይህ ላይ ዘፍ ይላሉ። የሚያወሩበት አጀንዳ ያንተ አጀንዳ አይደለም። ጨዋታቸውም ይሆን ቀልዳቸው አይመችህም። ተራ በሆነ ነገር ስለተጠመዱ ከፍ ያለ ሀሳብ ስታነሳባቸው ደማቸው ይፈላል። ምክንያቱም የተበለጥኩ እንጂ የተደገፍኩ አይመስላቸውም። ከእንደዚህ አይነት ሰዎች ጋር ጓደኛ መሆን አይቻልም። ጓደኛ ለመሆን ቢያንስ በሀሳብና በባህሪ መመጣጠን ያስፈልጋል። አለበለዚያ ግጭት ይፈጠራል። ለዚህ ነው ሰውና ጫማ ካልተመቹ ልክህ አይደሉም ማለት ነው if shoes and people hurt it means they're not your size የሚባለው ልክነት መጥበብም መስፋትም አይደለም። ልክነት መካከሉ ነውና መካከለኛ ሲሆን ነው። በተቃራኒው ደግሞ ጥቂቶች የሚያነሱት ሀሳብ ላይ ገባ ይችላል። እነሱ የሚናገሩት ሀሳብ ለመረዳት አቅምህን ማጎልበት ይጠበቅብሃል። የነሱ የሀሳብ ደረጃና ያንተ የሀሳብ ደረጃ የተለያየ ነው። ንባባቸው፣ ግንዛቤያቸው፣ አስተሳሰባቸው የላቀ ሰዎችን ስታገኝ የምትናገረው ታጣለህ። መጽሐፍ ሲራክ እንዲህ ይላል። ሰው ዝም የሚለው አንድም የሚናገረው ስለሌለው ነው፣ አንድም ለመናገር ተራውን እየጠበቀ ነው ይለናል። እንድንል ባልተረዳኸው ባልተረዳኸው ነገር ላይ የሚያወሩት ሊቆች ሲያጋጥሙ ዝም ብለህ ከማዳመጥ በላይ ሚና የለህም። አዳምጠህ ከገባ ትልቅ ነገር ነው። ትልቅ አሳቢዎች የሚያነሱት የረቀቀ ሀሳብ ነገሩ ባልገባን ሰዎች ዘንድ እብደት ሊመስለን ይችላል። ያልገባንን ነገር ስህተት ነው የማለት አባዜ የብዙዎቻችን በመሆኑ አዲስ ሀሳብ ሲነሳ ከመመርመር ፋንታ ተናጋሪዎቹን አንገት ለማስደፋት እንጥራለን። አዋቂዎች እውቀታቸውን ሲያካፍሉን የተመጻደቁብን የሚመስለን ብዙ ነን። ከማይመጥንህም ሆነ ከማትመጥነው ሰው ጋር አብሮ ለመኖር ጥበብ ይፈልጋል። በአንድ በኩል አለማወቅ መቀበል፣ በሌላ በኩል ደረጃ ማወቅ ግድላል። ስለዚህ ከሰዎች ጋር በሀሳብ አለመመጣጠን ማለት አንድ ማነስ ነው፣ አንድ መብለጥ ነው። ጎበዝ ተማሪ ከሆነ ከሚበልጡ ጋር መዋል እንደ አዲስ ራስህን በተለየ ሀሳብ ትቀርጽ ዘንድ እድል ይሰጥሃል። ካንተ ከሚያንሱ ከማይረዱና ከማትግባባቸው ሰዎች ጋር መዋል ግን ወደ ኋላ ይጎትተዋል። የጎንደሩ ከመሀይ ማትጣላ ደጋፊው ብዙ ነውና ያሸንፈዋል እንዳሉት ነው። ለማንኛውም አንተ ግን የትኛው ነህ? የሚበልጡህም የምትበልጣቸውም እንዳሉ ታምናለህ። እንዴት ነው ሁለቱንም የምታስተናግደው? ካንተ በሚያንሱት ላይ ጉራ በመንዛት አዋቂነትህን ለማሳየት ከመመጻደቅ ከተመጻደቅ ደግሞ ተሳስተል። ወይም ካንተ በላይ ለሆኑት ደግሞ ሁሌ አጨብጣቢ ባሪያ በሆን ከሆንክ ራስን ካዋረድክ ልክ አይደለህም። ሁለቱም ተቃራኒ ደረጃዎች በሚዛንና በትህትና መያዝን ተለማመድ። ብትኖር ልክህን አውቀህ ማለት ነው። ከሰው ጋር ለመኖር ስንል አይተን እንዳላየን ሰምተን እንዳልሰማን ማለፍ ትልቅነት ነው። ድሮ መሐረቤን ያያችሁ ስንጫወት አላየንም የምንለው ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ስንል ነው። ዛሬም ከሰዎች ጋር በሰላም ለመኖር ስንል እያዩን አለማየት እየሰሙ አለመስማት መልካም ነው። በአሁኑ ሰዓት አራዳ ማለት ሰውን የሚረዳ እንጂ ሰውን የሚጎዳ አይደለም። ጀግና ማለት ታግሶ ያለፈ እንጂ ጥሎ ያሸነፈ አይደለም። ከሰው ጋር ለመኖር ስንል አይተን እንዳላየን ሰምተን እንዳልሰማን ማለፍ ብልህነት ነው። ብልህ ቂልን ሰው ይታገሰዋል እንጂ አይጣለውም ይባላል። እንግዲህ የዛሬው ቪዲዮ ከተመቻችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁ ስለቆያችሁ በጣም አመሰግናለሁ። አስተያየታችሁን ደግሞ ኮሜንት ላይ